እውነታውን እንዳይጋለጥባቸው እነ ወይዘሮ ባዩሽ የሚጥሩት የማያደርጉት ነገር የለም። የዲኤንኑን እንዳይመረመሩ ወይም ዲኤን እንዳይደረግ የሚያደርጉት ዙሪያ ጥምጥም የሚሆነው እናንተ እንድት እንደዚህ ታደርጋላችሁ? የምር የራሷን ልጅ አስቀምጣ ወይዘሮ ሜላት የራሷን ልጅ ሰራተኛ አድርጋ የሰው ልጅ እየተንከባከበች በመገኘቷ ሁላችንም ከፍቶናል ማለት ነው። ሀና አባቷ ጋር ሆስፒታል ነው ያለችው። እውነታው እንዳይጋለጥ ሁላቸውም ስለፈሩ፣ ወይዘሮ ባዩሽም እውነታው እንዳይጋለጥ ስለፈራች የዲኤኑ ሁል ጊዜ ታነሳለች። የወይዘሮ ሜላት ባልተ ቤት ዛሬ መጥተዋል። ከዛ ቤቱን ሃና ስትከፍተው ልጅ ብሎ አዙሮ ሳማት። ሃናም ደግሞ እውነት ነው ብላ በጣም ደስ አላት። አባዬ ያውቃል ማለት ነው አሴት መሆኔን ያውቃል ማለት ነው ብላ በጣም ደስ አላት። ከዛ እርግብ ተብየዋ ተደብቃ ታያለች እነሱ ምን ሲዳረጉ እንደነበረ። ከዚያም በኋላ እነሱን አየችና ለዛች ለወይዘሮ ባዮች ትደውልና ተነግራታለች። ይቺ ወይዘሮ ባዮሽ የምትባል ሴት በጣም አደገኛ እና በጣም መጥፎ ሴት ናት። ከመጥፎ ጓደኛ ከሚባሉት አንዲቷ ነች። እናትና ልጅ እንዳይገናኙ የሐናን ታሪክ ወስደው እርግብን ልጇ እንዳደረጉ ሁላችንም የምናቅ ይሆናል። እውነት ደግሞ እንደነገርኳቸው እየገፋ ነው የሚሄደው። እንሻላ እውነቱ ወጥቶላት ሐናዬም ደስ ብሏት እህቶቿን እና ወንድሞቿ ጋር በቅርቡ እንድትቀላቀል የሁላችንም ደስታ ነው ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ውድና እየተከበራችሁ የኖላዊ ድራማ ተከታታዮች እንደምን አላችሁ? ሁላችሁም ሰብስክራይብ እና ላይክ ሼር እያደረጋችሁ ቤተሰብ እየሆናችሁ እንድትቀላቀሉ በትህትና ጠይቃችኋለሁ። እንግዲህ ባለፈው እንዳያችሁት ኖላዊ ድራማ የሀና እና የእርግብ ጉዳይ እያነጋገረን ይገኛል። እንዲሁም ሃና እውነቱ ወጣልኝ ብላ በጣም ደስ ብሏታል። እነሱ እያሴሩ ያሉት ወይዘሮ ሜላትም አልተረዳቻትም ገንዘቧን መስሏት በጣም ገንዘብ ልትከፍል ነው እያለች የማይገቡና ለሃና የማይሆኑ ንግግሮችን እየተናገረቻት እንገኛል። ሰላምና ወንድማቸው ለሀና ያላቸው ፍቅር ይለያል። ሀንዬ እህታችን እኮ ነሽ ብለው አሳስቀዋት። ልትወጡ ነው እንግዲህ ትላቸዋለች። አዎ ተባብለው እሷ ትገባለች፣ እነሱ ይወጣሉ ማለት ነው። እዚህ ጋ የእነሱን ደስታ ስታይ ፈገግ ትላለች። የኔ ድንቡሽቡሽ ሀንዬ፣ የኔ መልከ መልካም፣ እሷ ኮ ሀቀኛ ናት በሀቅ እንጂ የሰው ገንዘብ አትፈልግም፣ ይላሉ። ግን ጥሩ ምስክር፣ ጥሩ ሲሰራ ጥሩ ይነገራል። እና በጥሩ ስነ ምግባሯ እና በስነ ስርአቷ ማንም ሰው ይወዳታል። ሀሴት እንግዲህ እኔኔ ብላ ያችን የተረገመች እርግብ ትነግራታለች። ይሱ ከወይዘሮ ሜላት ክፍል ገብታ ሀብሉንና እንዲሁም ሀብሉንና ፎቶውን ለማንሳት ስትገባ እርግብ ይዘዋለች። ከዛ በኋላ እየተከራከሩ እሷ ምሳ ሊሰራ ነው ትልና ምሳ እየሰራች ቤት እያጸዳች ትገኛለች ማለት ነው። ሀና እዚ ጋ በይቻው እንግዲህ ብለው ሁላቸውም ተሰነባብተዋት እነሱ ይሄዳሉ፣ እሷ ትገባለች። እዚ ጋ አሴል ደግሞ እንደተለመደው ፋዘርን ፈገግ እያደረገው ይገኛል። ፋዘር የው ደግሞ በጣም ደስ የሚሉ እና ፈታ ያሉ ናቸው። አሴል ደግሞ በጣም ጥሩ ልጅ እና መልከ መልካም የሆነ ልጅ ነው። እንዲሁም ደግሞ ሓና ይጋ ቢጋቡ ወይም ቢዋደዱ ምን ይመስላችኋል? እዚ ጋ እንታይ ያልቅብህ እያሉ አባትዮ ይቀልዱበታል። አባ አንቶኒ ለተታከሙ የመጣሁት ወይስ ስኔ ነኝ? አንገቴን ታመምኩ እያለ ያሾፈባቸዋል። እዚህ ጋር ድንቅም እያሉ እርሳቸውም እንዲሁም እንደለመደባቸው እያባጩና እየሳቁባቸው ይገኛሉ። ውድ የተከበራችሁ ቤተሰቦች፣ አሁንም በትህትና የምጠይቃችሁ ነገር ቢኖር ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቻናሌን አዳዲስ መረጃዎችን እንድታገኙ ሰብስክራይብ በማድረግ ተባበሩኝ። እዚህ ጋ ፋዘር ወገቤና መመኝ ቀጥ አድርገኝ ብለው አሴድን እያወሩት ይገኛሉ። ልጄ ውሰድና አባዬ ልውሰድና ወክል አስደረገው ሲል አይ እሱማ መውጣት የለበትም ብላ ወይዘሮ ሀና አስቀምጣቸዋል። እዚ ጋ እዚ ጋ ልጄ እንዴት ነሽልኝ? ብለው ጋሽዬ አቅፈው ሃና ስለ ሳሟት አባትነት ስሜት ተሰምቷት እንዲ ተገናኙ ነግራኝ ነበር። ሁላችሁም ሰብስክራይብ ያላረጋችሁኝ ሰብስክራይብ ላይክ፣ ሼር እያረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። እዚ ጋ ባልተቤቱ ጋር ገብቶ ወይዘሮ ሚላት ምን ሆነሽ ነው? ለምን ነው ሳነግረን የመጣኸው ብለው ሁላቸውም ተቃውሞ ያደርጉበታል። እኔ እኮ ለእናንተ መናገር አይጠበቅብኝም ብሎ መልስ ይሰጣቸዋል። እዚህ ጋ ሁለታቸው እያወሩ ይገኛሉ። እሱ ግን እውነቱን ለመቀበል አልቻለም። ይቺ ሃና ተብዬዋ ይቺ እርግብ ተብየዋ ዲኤንኤውን ቀይራው ነው የሚሆነው። ተመልክቷቸው እዚ ጋ እናት እና ልጅ አይመስሉም። በጣም እየተከራከሩና በጣም እያናደዱ የነበረ ቀኑ አለፈ እንጂ የማያልፍ ቀንና የማይነጋ ለሌት የለም ትላለች አያቴ እና ዛሬ በጣም እንቅልፌ መጥቶኛል። ማወራውንም አላቀውም። ውድ ተመልካች ወዳችኋለሁ፣ አከብራችኋለሁ። ሰላም፣ ፍቅር፣ አንድነትን መተሳሰብ ለእናታ ሀገራችን ኢትዮጵያ ትሆንልን። እዚህ ጋር አባታቸው መጥቶ ስለ ሁላቸውም ያወራሉ። እዚህ ጋር አባዬ አባዬ እያለች እየተሽቆጠቆጠች ታወራለች። እዚህ ጋ አባታቸው ሁላቸውንም ሰብስቦ በፍቅር አይኑ የት ልትሄዱ ነው? እያለ እያወራራቸው እያሳሳቃቸው ይገኛል። አባዬ እንዲመጣ ይሉታል። አይ ሁላችሁም ምን አስባችሁ ነው? የኔ መምጣት ደስ አላላችሁም እንዴ? እና ምን ለማለትና ምን ለማድረግ እየሞከራችሁ ነው? ይላል ሁላችሁም ሰብስክራይብ አድርጎ እንግዲህ አባታቸው በጣም ተበሳጭተዋል። እንደምትመለከቷቸው በጣም ደክሞኛል እና እንቅልፍ መጥቷል። ውድ ቤተሰቦቼ መተኛት አለብኝ። ሰብስክራይብ ያላረጋችሁኝ በቅርቡ ሰብስክራይብ ያደርጋችሁ ብዙ ደረጃ ላይ እንደምታደርሱኝ በእናንተ አልጠራጠርም። ውድ የተወደዳችሁ የተከበራችሁ ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ እንድታበረታቱኝ በትህትና ጠይቃችኋለሁ። ሰላም ለሀገራችን። እዚህ ጋ እየተከራከሩ ይገኛሉ ሁለቱ እንደተለመዱት። ኩሽና ውስጥ እየገባች ተሀድዳትና ታስፈራራቻለች። ችር ገብተ ብዬዋ በገዛ እናት አባቷ ቤት በጣም እያሳቀቀቻት ትገኛለች ማለት ነው። እዚህ ጋ ሰውየውን ተሰድበዋለች። አንተ ምን አስበህ ነው ከዚች ሀገር ነቅነቅ ካልክ ኒካህ ሁን ታወርድልኛለህ። እኔ እናንተ የመጨረሻ መለያየታችን ነው ትለዋለች ወይዘሮ ሜላት። በነገራችን ላይ ወይዘሮ ሜላት የምትመራው በወይዘሮ ባዩሽ ድርጅት ነው ማለት ነው። እና ሁላችሁም ሰብስክራይብ አርጉኝ። እወዳችኋለሁ፣ አከብራችኋለሁ። ሰላም ለሀገራችን ይሆንልን፣ ሰላም ለህዝባችን ይሆንልን። አንዱ ተረብሾ አንዱ መሳቅ የለበትም። በቃ ሀገራችን ይሳቅ፣ የሁሉም ሀገር ሰላም ይውረድልን። እኛ ጦርነት አክሳሪ እንጂ ከፍ ሲያደርግ አላየንም። አላህ በቃ አብሎልን፣ ይህንን ነገር ሁሉ አንስቶልን፣ ሰላሙን ጊዜ ያምጣልን ነው ምለው። በቀጣይ ቪዲዮ እስከምንገናኝ ወዳችኋለሁ፣ ይወዳችኋለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። በጣም ይቅርታ አርጉልኝ እንቅልፌ ስለመጣብኝ የምለውን ራሱ አላቅም በመካከል እየተቆራረጠብኝ ነው የሚመጣ።